በሰላምና በእርጋታ የምትታወቅ ጎረቤት ሀገር ኬንያ ምንገጠማት ዳግም ምንድነው የተፈጠረው? ሰላም ጠናስጠልን። ውድ የቻናሌ ተከታታዮች ሚኪ ነኝ፣ ከሚኪ ታቡር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ፣ የሀገር ውስጥና የዓለም አቀፍ መረጃዎችን ማግኘት ትችላላችሁ። ስለዚህ ሰብስክራይብ ማድረግ በፍጹም እንዳይረሳ። ይህንን ቪዲዮ ስጨርሱ ላይክ ና ኮመንት በማድረግ ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትትና ጠይቃለሁ። በኬንያ ለተቃውሞ አደባባይ የወጡ ከፖሊስ ጋር ተጋጭቶ ቢያንስ አስር ሰዎች ሲገደሉ በመቶዎች የሚቆጠሩ ቆሰሉ። በኬንያ የፕሬዝዳንት ዊሊያም ሩቶ መንግስትን በመቃወም በሺዎች የሚቆጠሩ ሰዎች አደባባይ ወጥቶ በተቀሰቀሰ ግጭት በትንሹ 10 ሰዎች ሲገደሉ አራት መቶ ደግሞ መቁሰላቸው ተገለጸ። እንደ አውሮፓውያን አቆጣጠር በ2024 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢ ና ሌሎች ከተሞች አደባባዮች የወጡት ሰልፈኞች ከፖሊስ ጋር ተጋጭተዋል። አብዛኞቹ ሰልፈኞቹ ሩቶ መውረድ አለበት እያሉ መፈክር በማሰማት ና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ወጥተዋል። መንግስት መገናኛ ብዙሃን የተቃውሞ ሰልፎቹን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ ቢሆንም ነገር ግን ክልከላው በዋና ከተማ ናይሮቢ በሚገኘው ከፍተኛ ፍርድ ቤት ተሽሯል። ሩቶ ተቃዋሚዎች ወደ ፕሬዝዳንት መኖሪያ የተጠጉ ሲመጡ ሰላምና መረጋጋት እንዳያደፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞች ወደ ፕሬዝዳንቱ መኖሪያ እንዳይጠጉ ተከላክሏል። ፕሬዝዳንቱ የተቃውሞ ሰልፎች የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ ሀገር የለንም፣ የሀገራችን ሰላም መጠበቅ የእኛ ኃላፊነት ነው ብለዋል። ፕሬዝዳንት ሩቶ ይህን ያሉት በባህር ዳርቻዋ ከተማ ኪሊፊ እየተካሄደ በነበረው የቀብር ስነስርዓት ላይ ነው። ፕሬዝዳንቱ በናይሮቢ በሚገኘው መኖሪያ ቤታቸው ያለመኖራቸው የተረዱ ተቃዋሚ ሰልፈኞች ወደ ቤተ መንግስቱ ለመሄድ ሞክረዋል። ፖሊሶቹ ዋና ዋና መንገዶችን በተለይም ወደ ቤተ መንግስቱና ፓርላማ የወስዱትን ለመዝጋት ሽቦና መሰናክሎችን ተጠቅመዋል። መንግስት ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱትን ሰዎች ቁጥር እስካሁን በይፋ አልተናገረም። ነገር ግን የኬንያ የህክምና ማይበር፣ የኬንያ የህግ ባለሙያዎች ማይበርና የፖሊስ ሪፎርም ዋርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ ስምንት ተቃዋሚ ሰልፈኞች መገደላቸውን አስታውቀዋል። ከተጎዱት 400 ሰዎች መካከል 83ቱ ልዩ ህክምና የሚያስፈልጋቸው ሲሆኑ ስምንት ደግሞ በጥይት ቆስለዋል። ጉዳት ከደረሰባቸው መካከል 3ቱ የፖሊስ አባላት መሆናቸውን መግለጫው አክሎ ገልጿል። የሰብአዊ መብት ተሟጋች ድርጅት አምኒስቲ ኬንያ የማቾቹን ቁጥር 16 አድርሶታል። አንድ አምና ሙዴ የምትባል ሰልፈኛ የተቃውሞ ሰልፉን ለምን እንደተቀላቀለች ለሚዲያ ስትናገር የልጆችን የወደፊት እድል ለመታገል ብላለች። እንደ አገር በተለይ በትምህርትና ሌሎች ነገሮች ወደ ትክክለኛው አቅጣጫ እየሄደ ያለመሆኑ ይሰማኛል። አገሪቱና አመራሩ እኛን የሚያደምጡበት ጊዜ አሁን እንደሆነ ይሰማኛል። በናይሮቢ በነበረው የተቃውሞ ሰልፍ ላይ የተቀረጹ የተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ስትተኮስ ተቃዋሚዎች ሽፋን ለማግኘት ሲሯሯጡ ሲያስሉና ዓይኖቻቸውን ሲከላከሉ ያሳያል። በከተማው መሃል ተቃዋሚ ሰልፈኞች በተዘጉ ሱቆች እና ባዶ ጎዳናዎች መካከል አልፎ ተቃውሟቸው ሲያሰሙ ነበር። ባለፈው ዓመት በዚህ አካባቢ የተገደሉትንና የቆሰሉትን ለማስታወስ በፓርላማው ዙሪያ ባለው አጥር ሀዘንተኛ ቤተሰቦችና እንቢተኛ ወጣቶች የአበባ ጉንጉኖችንና በእጅ የተጻፉ ማስታወሻዎች ይዞ ታይተዋል። አንዲት የኬንያ ባንዲራ የለበሰች ወጣት ህዝባዊ ተቃውሞን ለማስቆም በሚሞክሩ የጸጥታ ኃይሎች የተገደሉትን ሰዎች ስም ዝርዝር የያዘ ፖስተር ይዛ ነበር። ሚኪ ታቦር ኒውስን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለሰዓታት ያሉኝ መረጃዎች ይንመስላሉ። በወቅታዊና አጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ቆዩልኝ።